በስመ አብ ወወል ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ጤና ይስጥልኝ፣ ውድ የአሌክስ ዲው ተከታታዮች እንደምናላችሁ። ለዛሬ ምስጢሬን ላካፍላችሁ በሚል ርዕስ ውስጥ ሰኔ ጾም የቄስ ብቻ ነው፣ የፕሮቴስታንት መዝሙር ብሰማስ፣ እንዲሁም በመንፈሳዊነቴ ገለልተኛ አደረጉኝ በሚል የተሰጡባቸውን ዝርዝር ምላሾች ወደ እናንተ ይዤ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ በሉል እግዚአብሔር ስም ጠይቃለሁ። ቪዲዮውን እያያችሁ ላይክ እንድታደርጉ ሀሳብ አስተያየታችሁን እንዲሁ ኮሜንት እንድታደርጉልኝ ለሌሎች እንዲደርስ ደግሞ እንዲሁ ሼር እንድታደርጉ ጠይቃለሁ። ቀጥታ ወደ ዝግጅቱ። የሰኔ ጾም የቄስ ብቻ ነው ብዙ ሰዎች የሰኔ ጾምን አይጾሙም። ለመጾም የሚፈልጉ ሰዎችንም የቄስ ነው እያሉ ይነቅፏቸዋል። እኔም ግር ብሎኛልና አንድ በሉኝ። ምላሽ፣ ጾማ ሐዋርያት ወይም የሰኔ ጾም የቄሶች ብቻ አይደለም። ሐዋርያት መንፈስ ቅዱስን ተቀብለው ለስብከተ ወንጌል ከመሄዳቸው በፊት የጾሙት ጾም ጾማ ሐዋርያት ወይም በሕዝቡ ዘንድ ደግሞ የወታደር ጾም ይባላል። እንደዚህ የተባለበት ምክንያት ለስብከቱ ወንጌል ብቻ የተዘጋጁ ሐዋርያት የጾሙትን አብነት አድርገው ወደ ጦር ሜዳ ለመሄድ የሚዘጋጁ ወይም ግዳጃቸውን ጨርሰው የተመለሱ ወታደሮች በተሳተ ወይም በተገደፈ ይቅር በለን ብለው ስለሚጾሙት ነው። ዛሬ ዛሬ ግን ብዙ ሰዎች ተታውት አሽቀንጥረው ወደ ቀሳውስቱ ጎራ ሲወረውሩት ይታያል። ለራስ የከበደን ነገር በሌላው ላይ መጫን ምን ይባላል? ካላወቁ ለማወቅ መማር፣ አውቆ ከማጥፋት መቆጠብ ተገቢ መሆኑን መዘንጋት አይገባ እኛም ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እኛም እንድናሸንፈው አምላካችንን ለመማጸን በመሆኑ ይህንን መሣሪያ አነጣለው። ጾሙን ለመላው ክርስቲያን የተሰጠ እንጂ የቄሶች ብቻ አይደለም። ለቄስና ለምእመናን ተብሎ በክህነት ደረጃ የተለየ ጾም የለም ጥያቄ ቁጥር ሁለት የፕሮቴስታንት መዝሙር ብሰማስ ከጓደኞቼ ጋር የማንግባባበት አንድ ነገር አለ ይኸውም እኔ ብዙ ጊዜ የፕሮቴስታንቶችን መዝሙር ማዳመጥ መጽሐፍትና መጽሔቶቻቸውንም ማንበብና የሬዲዮ ፕሮግራማቸውን መከታተል ወዳለሁ እነሱ ደግሞ ዘወትር ይቃወሙኛል እኔም የራሴን በደንብ እስካወቅኩ ድረስ ችግር እንደማይፈጥርብኝ ያውቃለሁ። ታዲያ በዚህ ልንግባባ ባለመቻላችን ሁልጊዜ እንጨቃጨቃለን። ለመሆኑ እናንተስ ምን ትሉኛላችሁ? በመንፈሳዊ ሕይወቴ የሚመጣብኝ ችግር ይኖራል? መልስ፣ እንዲህ አይነቱ ችግር ያንተ ብቻ ሳይሆን የብዙ ወጣቶች ችግር ነው። የራሴን እስካወቅኩ ድረስ ምን ችግር አለው በማለት የመናፍቃን የሆነውን ነገር ሁሉ ያዘወትራሉ። ይሁን እንጂ ለጊዜው ምንም ችግር የሌለው መስሎ ቢታይም መዘዙ ብዙ ነው። በዚህም ምክንያት የሚመጣው ፈተና ሃይማኖትን እስከ መለወጥ ሊያደርስ ይችላል። አንድ ሰው ዕለት ዕለት በሚሰማውና በሚያነበው ከልቦናው ገብቶ ቀስ በቀስ እየሸረሸረውና እየቦረቦረው ባዶውን ያስቀረዋል። ውስጡ ተበልቶ ካለቀ በኋላ በቀላሉ ይወድቃል። ምናልባት ቃሉ የእግዚአብሔር ነው፣ ምስጋናውም የእግዚአብሔር ስለሆነ እኔ ምን ቸገረኝ ይባል ይሆናል። እንዲህ የሚባለው የራስን ደካማነትና የኑፋቄን ትምህርት መርዝነት ካለማወቅ የተነሳ ነው። ለዚህ ነው ጌታችን በወንጌል ለደቀ መዛሙርቱ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ያላቸው። የማቴዎስ ወንጌል ምዕራፍ 16 ቁጥር 6። እዚህ ላይ ማስተዋል የሚገባህ ነገር አለ ይኸውም የእነርሱን መዝሙር ዛሬ የሰማ ሰው ነገ ደግሞ አብሮ መዘመሩ አይቀርም። ትምህርታቸውንም እያነበበና እያዳመጠ በመጣ ቁጥር ከራሱ ጋር እየተቀላቀለበት እውነተኛውንና ኑፋቄውን ትምህርት መለየት ይሳነዋል። በዚህ አይነት ከቤተ ክርስቲያን ተለይተውና ቀልጠው የቀሩ ሰዎች ጥቂቶች አይደሉም። የጓደኞች ስጋት ከዚህ አንጻር ነውና ለአንተ ለራስህ አስበው መሆኑን አውቀህ ምክራቸውን ብትሰማቸው መልካም ነው። በተጨማሪም አንድ ሰው የሌላው የሚያምረውና ከሰው የሚያየው የራሱ የሌለው እንደሆነ ነው። ታዲያ አንተ ምን አጥተህ ነው የሌሎችን መደባለቅ የፈለግኸው? ለመሆኑ የቤተ ክርስቲያን መዝሙሮቿን በሙሉ አዳምጠህና ዘምረህ ጨርሰሃል? ትምህርቷንስ በሙሉ አጥንተሃል? የራሴን አውቃለሁ ስትል ምን ያህል እርግጠኛ ነህ? ሰው ደግሞ መውደቅ የሚጀምረው አውቅ ያለው ሲል መሆኑን መገንዘብ ያስፈልጋል። ወይስ የራሴን በሚገባው ቄ ጠንቅቅ ያለውና ምንም አያደርገኝም ብለሃል። ይህ ደግሞ ትዕቢት በመሆኑ ሊጥልህ ይችላልና አስብበት። መጽሐፍ የሚለው እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ከእሳት ዳር የሚያንቀላፋ አንድ ቀን መማገዱ አይቀርም። ሶስት በመንፈሳዊነቴ ገለልተኛ አደረጉኝ። በቤተ ክርስቲያን ጉባኤያት መከታተል ከጀመርሁ ከአራት ዓመታት በላይ ሆነኛል። እስከዛሬም ንስሐ ገብቼ ቅዱስ ቁርባን ተቀብዬ በሕይወቴ ደስተኛ ነበር። ከቅርብ ጊዜ ወዲህ ግን በመሥሪያ ቤቴ አካባቢ ያሉት የሥራ ባልደረቦች ያሾፋሉ። ሲያዩኝ ይስቃሉ። ይህ ደግሞ በምሰራው እንዳልተማመንና የማደርገውን ሁሉ እንድጠራጠር አድርጎኛል። መንፈሳዊም በመሆኔ ከሰው ሁሉ የተለየውና ብቸኛ የሆንኩ እስኪመስለኝ፣ እስከ መቼ እንደዚህ ይኖራለሁ እያልኩ እጨነቃለሁ። አንዳንዴ ሁሉን ነገር እርግፍ አድርገሽ ተው ያሰኘኛል። ምን ትመክሩኛላችሁ? መልስ፦ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ፣ ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ በእናንተ ላይ ያርፋልና ብፁዓን ናችሁ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 12 እስከ 14። የሰው ልጆች ጥንተ ጠላት ዲያብሎስ የመልካም ነገር ሁሉ እንቅፋት ነውና ክርስቲያኖችን ከጉዞአቸው ለመለየት በተለያየ መንገድ ይፈትናቸዋል። በቀድሞ ዘመን አላውያን ነገሥታትን እያስነሣ አሰቃቂ መከራ እንዲደርስባቸው ያደርግ ነበር። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 22 እስከ 29። በኋላም በጥርጥር ማዕበል ፈትኗቸው ብዙዎች ከቤተ ክርስቲያን ተለይተው ወጥተዋል። ባለንበት ዘመን ደግሞ በደካማ ጎናቸው እየገባ ሰዎችን ከእውነተኛ መንገድ እየለያያቸው ይገኛል። አንዱም በትዕቢት ሌላውም በዝሙት የተቀረውን በቀቢጸ ተስፋ ወዘተ። አንቺንም የገጠመሽ ከዚህ ብዙ የተለየ አይደለም። ከጀመርሽው መንፈሳዊ ጉዞ ሊያስወጣሽና ካገኘሽው እውነተኛ ደስታ ሊለይሽ በሚቀርቡሽ ሰዎች አድሮ የመጣ በመሆኑም ፈተና መሆኑን ልታውቂና የበለጠ ልትተጊ ያስፈልጋል። በዚህ ላይ ክርስቲያኖች ከተሰጠን መንፈሳዊ ኃይልና ክብር ጋር ሲመዛዘን የሚገጥመን ፈተና እጅግ በጣም ቀላልና ጊዜያዊ ነው። ፊልጵስዩስ ምዕራፍ 3 ቁጥር 12፣ ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 10 እስከ 18። ለዚህ ነው ቅዱሳን ያ ሁሉ አስፈሪና ከባድ የሚመስል መከራ ሲደርስባቸው በቀላሉ የሚወጡትና ዘወትር ደስተኛ የሚሆኑት ድልም ነስተው ለክብር የበቁት። ስለዚህ ስለ ክርስቶስም በድካም በመንገላታትም በችግርም በደስታም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 10፣ ፊልጵስዩስ ምዕራፍ 2 ቁጥር 17። እንዲሁም የናቁሽና ያገለሉሽ የመሰለሽ ወንጀል ሠርተሽ ወይም የሚያጸይፍ ነገር ኖሮብሽ አይደለም ሰማያዊውን ክብር የሚያጎናጽፈውን ኑሮ ስለ ኖርሽ እውነተኛ ክርስቲያን ስለሆንሽ እንጂ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 15 እስከ 16። ስለዚህ ለዚች ጊዜያዊ ፈተና ተስፋ መቁረጥና ማመንታት የለብሽም፣ እንዲያውም የበለጠ ደስተኛ መሆን አለብሽ። እየሰራሽ ያለሽውና የምታመልኪው በሚገባ ታውቂያለሽና። በሌላ በኩል አንዳንድ አላዋቂዎች ወደ ቤተ ክርስቲያን መምጣት የጀመሩ ሰሞን በዓለም የሚደረገውና መተዳደሪያ ስራቸው ሁሉ ያስጠላቸዋል። ዘወትር ቤተ ክርስቲያን መሄዳቸው እንጂ በመስሪያ ቤታቸው የሚጠበቅባቸውን ይዘነጋሉ። በስራቸው ዝርክርኮችና ንዝላሎች፣ በአለባበሳቸውና ለንጽህናቸው ደንታቢሶች ይሆናሉ። በዚህም ሌሎች ይንቋቸዋል፣ ያንቋሽሿቸዋል። ራስን መጣልና ስንፍና የክርስትና ምልክት መስሏቸው ብዙዎች ከቤተ ክርስቲያን እንዲርቁም ያደርጋሉ። እንደዚህ ሆነሽ እንደሆነ ራስሽን መርምሪ። ይህ ለሰይጣን ቀዳዳ መስጠት እንጂ የክርስትና መለያ አይሆንምና አስተካኪ። ክርስቲያኖች ለሥራቸው ታታሪዎችና ጥንቁቆች እንጂ ንዝህላሎችና ዝርክርኮች አይደሉምና። ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 18 እስከ 21። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ፦ ምስጢሬን ላካፍላችሁ መጽሐፍ፣ አሳታሚ፦ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን።